ሰላማችሁ በያላችሁበት ይብዛ። የአዲስ ኢንሳይደር ቤተሰቦች እንደምን ቆይታችኋል? እንደተለመደው በሰዓቱ መሰማት ያለባቸውን ዜናዎች ወደ እናንተ አሁን እናደርሳለን። ከምናደርሳችሁ መካከል በአማራ ክልል በየሳምንቱ ከአንድ መቶ በላይ ሰዎች በእብድ ውሻ በሽታ እንደሚጠቁ ተገልጧል። ይህንን ጉዳይ በዝርዝር ወደ እናንተ የምናደርስ ነው የሚሆነው። በተያዘ ዜናም በአማራ ክልል ውጊያ የመቀጠል አሳሳቢነት ስለመኖሩም እንደዚሁ እየተዘገበ ይገኛል። እነዚህንም ወደ በዝርዝር ወደ እናንተ የምናደርስ ነው የሚሆነው። በሌላ ዜና ወደ እናንተ ከምናደርሰው መካከል ደግሞ በቤተ ክርስቲያን ውስጥ ለምዕመናን ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ ተወስደዋል ተብሏል። በየትኛዎቹ ላይ በየትኛው የእምነት ተቋማት ላይ የሚለውን ይህንም ጉዳይ ወደ እናንተ በዝርዝር የምናደርሰው ነው የሚሆነው። ወደ ባህር ማዶ ተሻግረንም ከኳንታር ገንዘብ ተቀብለዋል የተባሉ የኔታንያሁ ረዳተ ስለመታሰራቸው ይህንም ወደ እናንተ በዝርዝር የምናቀርብ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀዳሚነት ወደምንመለከተው ዘገባችን እናልፋለን። በአማራ ክልል በየሳምንቱ ከአንድ መቶ በላይ ሰዎች በእብድ ውሻ በሽታ እንደሚጠቁ ተገልጿል። በአማራ ክልል በእብድ ውሻ በሽታ ተጠቂዎች ቁጥር ከሌሎች ጊዜ አንጻር እየጨመረ ስለመምጣቱ የክልሉ ሕብረተሰብ ጤና ኢንስቲትዩት አስታውቋል። በዚህም ሳቢያ በክልሉ በየሳምንቱ ከአንድ መቶ በላይ ሰዎች በበሽታው እንደሚጠቁ ነው ኢንስቲትዩቱ የገለጠው። በኢንስቲትዩቱ የአንድ ጤና ምልከታ ማስተባበሪያ የሙያተኞች ቡድን ሰብሳቢ ሀብታሙ አለባቸው በክልሉ በሽታው ተጠቂዎች ቁጥር ለመጨመሩ መንስኤ ከሆኑ ችግሮች መካከል ህብረተሰቡ ውሻውን አስከትቦና በግቢ ውስጥ አስረው መያዝ ላይ ብዙም ትኩረት ባለመስጠቱ ውሾቹ ለበሽታ በመጋለጣቸው ነው ተብለዋል። አክለውም ውሻን በግቢ ውስጥ አስረው መንከባከብ አልተለመደም ያሉ ሲሆን፣ ይህም በመሆኑ በበሽታው የሚያዙ ውሾች በከተሞች ሳይቀር እንዲበራከቱ ማድረጉንም አብራርተዋል። በተጨማሪም በክልሉ ውሾችን ማስከተብ ማሰር ና መጠበቅ ላይ ትኩረት ተሰጥቶበት የተሰራ አይደለም ያሉት ኃላፊው በእብድ ውሻ የተጠቁጥም ወደ ጤና ተቋም የመሄድ ልምድ ዝቅተኛ መሆኑ በበሽታው የሚያዙና የሚሞቱ ሰዎች ቁጥር እንዲጨምር አድርጎታል ሲሉም ጠቁመዋል። አክለውም በሽታው በሰው ላይ ምልክት ካሳየ ሙሉ በሙሉ ገዳይ እንደሆነ የገለጹ ሲሆን ምልክት ከማሳየቱ በፊት በአቅራቢያ ወደሚገኝ የጤና ተቋም በመሄድ ክትባቱን በመውሰድ ሙሉ በሙሉ ከበሽታው መድን ይቻላለን። ባለቤት አልባ ውሾችን በዘመቻ በመከተብና በማስወገድ ችግሩን ለመከላከል ባለድርሻ አካላት በትኩረት እንዲሰሩ ጥሪ አቅርበዋል። ህብረተሰቡ ውሾቹን እንዲያስከትብ በአግባቡ እንዲንከባከብና የአገልግሎት መስጫ ተቋማት እንዲስፋፉ በማድረግ በሽታውን በመከላከል ረገድ የተሻለ ለውጥ ለማምጣት እየተሰራ መሆኑንም ኃላፊው ገልጸዋል። በዘንድሮ ዓመት 2017 ሰባት ወራት ውስጥ በክልሉ ከ5000 በላይ ሰዎች በእብድ ውሻ በሽታ ሲጠቁ ከ32 ሰዎች በላይ ደግሞ ህይወታቸው ማለፉን የክልሉ የህብረተሰብ ጤና ኢንስቲትዩት ስለማስታወቁ ሰምተናል።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 እና በወሎ የተለያዩ አካባቢዎች የጥይት ጩኸት መሰማቱ እንደቀጠለ መሆኑን የአካባቢው ምንጮችም አረጋግጠዋል። መከላከያ ሰራዊት ባለፈው ሳምንት መገባደጃ ይፋ ባደረገው መግለጫም በአማራ ክልል የሚንቀሳቀሱ ታጣቂዎች ምግባይ ሀይለ በተባሉ በትግራይ ሰራዊት ጀኔራል ስልጣንና እገዛ ጥቃት ከፍተውብናል ሲል መግለጹ የአማራ ክልል ቀውስ ወደ ትግራይ የመተሻገር እንዴ የሚል ጥያቄን ያጫረ ነበረም ተብለዋል። በአማራ ክልል ክልል የተጠናከረውን ውጊያ በማቀነባበር የተወነጀሉት ብርጌድ ጄኔራል ምግባይ ኃይለ ግን በወቅቱ በሰጡት መግለጫ ከፕሪቶሪያ ውል ውጪ የሚደረግ እንቅስቃሴ በትግራይ በኩል የለም ብለዋል። ሌላኛው በዝርዝር ወደ እናንተ የምናቀርበው ደግሞ በቤተክርስቲያን ውስጥ ለምእመናን ላብ የተጠረገበት ሶፍት በሚያበሉ አካላት ላይ እርምጃ ተወስደዋል ስለመባሉ ነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በስሩ አባል ለሆኑ በሙሉ ከመጽሐፍ ቅዱስ ውጭ የሆኑ አካሄዶችና ልምዶችን በሚመለከት ከድርጊቶቹ እንዲቆጠቡ መክረዋል። አንድ የሀገር ውስጥ ሚዲያ ከተመለከተውና የሮቦት አብያተ ክርስቲያናት ህብረት ካውንስል የላካው ደብዳቤ እንደሚያመላከተው አባላ በቤተ ክርስቲያን ውስጥ ኢመጽሐፍ ቅዱሳዊ ከሆነ ተግባራት እንዲቆጠቡ የሚያሳስብም ነው። ለአብነትም ዘይት፣ ውሃ፣ ጨርቃ ጨርቅ የሚሸጡ እንዲሁም ላባቸውን የጠረጉበትን ሶፍት ለምእመናን የሚሰጡ መኖራቸውንም አመላክተዋል። ካውንስሉ አባላት ቤተ ክርስቲያኖች ከመሰል ድርጊቶች እንዲቆጠቡ በጥብቅ አስጠንቅቋልም ተብለዋል። የሮሆ ቦታ አብያተ ክርስቲያናት ህብረት ካውንስሉ ያወጣውን መመሪያ እንደምትተገብር አሳውቃ መሰል ኢመጽሐፋዊ ቅዱሳዊ ልምምዶችን እንደምትጸየፍም ገልጣለች። ከሰሞኑ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ከነቢይ እዩ ጩፋ ጋር ውጥረት ውስጥ መግባታቸው የሚታወስ ሲሆን ኢመጽሐፍ ቅዱሳዊ ልምምዶችን በሚተገብሩ አካላ ላይም እርምጃ እየወሰደ ስለመሆኑም ገልጸዋል። ነብይ እዩ ጩፋ በጸጥታ አካላት ሐዋሳ ከተማ ላይ እጀባ የተደረገላቸው መሆኑ ካውንስሉ ከመጽሐፍ ቅዱስ ውጪ ነው ብሎ የነበረ ቢሆንም ነብይ እዩ ጩፋ ግን የካውንስሉን መግለጫ አጣጥለውም ነበረ። በዚህም የተነሳ በነብዩ የሚመራው የክራይስ አርሚ ቸርች በካውንስሉ እገዳ ተጥሎበታልም ተብለዋል። ሌላኛው ዜና አሜሪካ ህዋት አንድ ቡድን ላይ ማዕቀብ ልትጥል ነው። አሜሪካ በህዋትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልትጥል እንደምትችል አንድ የሀገሪቱ ባለስልጣን እንደነገሩት ጠቅሶ ዘኢኮኖሚስት መጽሔት ሰሞኑን ባወጣው ዘገባ አመላክተዋል። አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በመሆኑና ክልሉ በድጋሚ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ባለስልጣኑ መናገራቸውን ዘገባው ጠቅሰዋል። አሜሪካ ማዕቀብ መጣልን እንደ አማራጭ ያየችው የተወሰኑ የትግራይ ክልል ጸጥታ ኃይሎች ወታደራዊ አዛዦች ጌታቸው ረዳ በሚመክሩት ጊዜያዊ አስተዳደር ላይ ከሳምንታት በፊት የመፈንቅለ ስልጣን ሙከራ ማድረጋቸውን ተከትሎ እንደሆነም ነው ዘገባው ያመላከተው። አሁን ደግሞ ከባህር ማዶ ወዳገኘነው ዘገባ እናልፋለን። ከኳታር ገንዘብ ተቀብለዋል የተባሉ የኔታንያሁ ረዳቶች ታሰሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በረዳቶቻቸውና በኳታር አለ የተባለውን ግንኙነት አስመልክቶ ፖሊስ የጀመረውን ምርመራም አወገዙ። ረዳታቸውን አስመልክቶ ለፖሊስ ምስክርነታቸውን የሰጡት ጠቅላይ ሚኒስትር ኔታንያሁ ውሃ የማይቋጠር ነው ሲሉም አጣጥለውታል። የኔታንያሁ አማካሪያ እና የቀድሞ ቃል አቀባያቸው ሰኞ ዕለት በቁጥጥር ስር ያዋሉት የባህረ ሰላጤ ዋን አገረ ገጽታ ለመገንባት ገንዘብ ተቀብለዋል በሚል የተከፈተባቸው ምርመራ ጋር ተያይዞ ነው። ሁሉም ባለስልጣናት ምንም አይነት ጥፋት አልፈጸምንም ሲሉም አሳስበዋል። ፖሊስ ስማቸውን ይፋ ያላደረጋቸውን ረዳቶቻቸውን እስር እገታ ሲሉ የጠሩት ኔታንያሁ አክለውም ምንም አይነት ኬዝ የለምም ብለዋል። በሐማስና በእስራኤል መካከል በተደረሰ የጋዛ ተኩስ አቆም ስምምነት ቁልፍ አሸማጋይ የሆነችው ኳቷር በበኩሏ ባለስልጣኗ የስም ማጥፋት ዘመቻ ስትልም አጣጥለዋለች። ኔታንያሁ በእስራኤል የተከተሏቸው ባሏቸው ፖሊሲዎች ምክንያት የተነሳባቸውን ተቃውሞዎች እየተቀጣጠሉ ባለበት ወቅት ነው ይህ የተሰማው ሲልም ቢቢሲ ዘግቧል። ውድ የአዲስ ኢንሳይደር ቤተሰቦች፣ ለሰዓቱ መደመጥ ያለባቸውን ዜናዎችን ወደ እናንተ አደረስን። በሌሎች አዳዲስ መረጃዎችም ወደ እናንተ የምንቀርብ ነው የሚሆነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቀን መልካም ውሎ ተመኘው።